አቡ ሀይደር አንድ ነገር ይላሉ። እኔ መቶ ፐርሰንት እውነት ነው ብያለሁ። አዱ አሻዱ አላ አላ ኢላሃ ኢላሃ ኢላላህ። እኔ መጥቼ የሰማሁት እንኳን ወደ አርባ ሰንበት ተማሪ ሰልሟል። ከዛ ሳስበው እንዲ ይህ ነገር እንዴት ነው? ወዴት እየሄድን ነው? አቡ ሀይደር አንድ ነገር ይላሉ። እኔ መቶ ፐርሰንት እውነት ነው ብያለሁ። እናንተስ አይታችሁ? እስቲ ኢየሱስ ሞቶልሃል፣ ላንተ ኃጢአት ዋጋ ከፍሏል፣ ተሰቅሏል፣ ስለዚህ እመን ትድናለህ አሉ። ለየትኛው ኃጢአት ይሄ ብዬ ስጠይቃቸው ከአዳም ለወረስከው ይላሉ። የመጀመሪያው ጥያቄ እዚህ ላይ ነው። ኃጢአት እንዴት ነው በውርስ የሚተላለፈው? ምን ማለት ነው ውርስ ማለት አንተ ያልለፋህበት ያልደከምክበት በነፃ ከሌላ አካል የምትቀበለው ንብረት ማለት ነው። አይደለም እንዴ? ሰው የአባቱን ወይም የወላጁን ወይ የዘመዱን ንብረት ወረሰ ማለት እነሱ የለፉበትና ጥረት ያደረጉበትን ኋላ ላይ በሞት ሲለዩት እሱ የስጋ ዘመድ ስለሆነ የቅርብ ሰው በመሆኑ የተወሰነ ድርሻ ውርስ ይሰጠዋል። ወረሰ የሚባለው አንድ ሰው እራሱ ባልለፋበት ባልጣረበት ነገር ላይ ነው። በሽታም ከሆነ ጄኔቲካል በሆነ መንገድ የአስብ በሽታ ወይ በሌላ ሌላ አይነት በሽታ ህመሙ ካለበት ሰው ወደ ጤነኛው በደም ወይ በሌላ መንገድ ይተላለፋል፣ ወረሰ ይባላል። የወረሰው አካል በዛ ነገር ላይ ግን የራሱ አስተዋጽኦ የለው፣ የራሱ ድርሻ የለው፣ የለፋበት የጣረበት የለም። ከሌላ አካል በነፃ ነው የመጣው። ሀብትም ይውረስ፣ በሽታም ይውረስ፣ ወይም ሌላ ነገር፣ በጥቅሉ ውርስ የሚለው ቃል በነፃ ወደ አንተ የሚተላለፍ ነገር ነው። ይሄ ነው አይደል ትርጉሙ? መጥቼ የሰማሁት እንኳን ወደ አርባ ሰንበት ተማሪ ሰልሟል ከዛ ሳስበው እንዲ ይህ ነገር እንዴት ወዴት እየሄድን ነው ከዛ በኋላ እራሱ ኢቨን አሁን ሰኔ ወር ላይ ላይ ወደ ስድስትና አምስት ሰንበት ተማሪዎች ክርስቲያኖች ጫፍ ላይ ያሉ አሉ ተባለ አበድኩ በቃ በእውነት አራስ ቤት ነበርኩኝ ይህኑ ተቋቁመን እንኖራለን መቼም በሙስሊም ስር ስለሆነ ልጆቻችንም ብዙዎቹ ልጆቻችንም ተቀምጠናል፣ ማለት ወጣቱ የሙስሊሙ ወጣት ስለሚበዛ ተቀምጠናል። ወደዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለ ሁለት ልጅ ገብረናል፣ ወስደውብናል፣ በሃይማኖትም ማለት ነው። ባህር ብዙ ችግር አለ። ያው የእስልምና እምነት ተከታይ በጣም ብዙ ይበዛል፣ ስለሚበዛ ያው ብዙ ፈተናል አለ። ከዛ ነው ብዙም ይሄዱብናሉ ያመለጡ አሎ፣ ብራዘር እንዴ ነው? አሎ፣ ብቻ እስልምና መቀበል ፈልጌ ነበር። እሺ፣ እስልምና ለመቀበል ፈልጋለሁ። አዎ። እሺ፣ የምለውን ቃል አብረህ ለማለት ተዘጋጅ። ኦኬ። አሽሃዱ አሽሃዱ አላህ

እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ የመጀመሪያው ትእዛዝ ይሄ ነው። የአምላኩን አንድነትና ብቸኛነት እርሱን ይመሰክራል። ነቢያቶች ሁሉ ያስተማሩት ይሄን ነው። የመጀመሪያው አስተምህሮታቸው ስለአምላካቸው ብቸኛነት ነው። ያ አንድ አምላክ ሁለትነት ሶስትነት፣ የለውም። ብቸኛ ነው በማንነቱም በብልነት ያ አንድ አምላክ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም ለቅጽበት እንኳን ሞት። በፍጥረት ላይ ስልጣን አለው እንጂ በፈጣሪ ላይ ስልጣን የለውም። ፈጣሪ ለቅጽበት አይሞትም። አምላክ ያ አንድ አምላክ ዘላለም መለኮት ብቻ ነው። በመለኮትነቱ ላይ ሰውነት የለበትም። ስለ እኔ ብለው ሰው ብሎ መጣ ብሎ መሸወር የለም። ላላ አምላክ አይለዋወጥም በባህሪው ባህሪው አንድ ነው። ፍጡር ነው የሚለዋወጠው ፍጡር እንዲመጣ ይደረጋል፣ እንዲሞት ይደረጋል፣ እንዲነሳ ይደረጋል። ፈጣሪ ላይ አይሰራም። ፈጣሪ አንድ ባህሪ ነው ያለው ከዘለዓለም እስከ ዘለዓለም የሚለዋወጥ ባህሪ የለውም። እርሱ መለኮት ብቻ ነው መለኮት ነው። በመለኮትነቱ ላይ ሰውነት የለበትም። ያ አንድ አምላክ የነቢያት አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ስለ እኔ ብሎ ባህሪ ሆነ መጣ ሳብ የለም። ያ አንድ አምላክ ዘልአለም አሸናፊ ብቻ ነው ተሸናፊነት የለበትም። ያ አንድ አምላክ

አንድ ሰው እስልምና ሲቀበል ሻወር እንደወሰደ ታዘዋል። ሻወር ትወስጃለሽ። ከዚያም ስለ ሶላት እና ስለ ወዶ አደራረግ በመማር በዚህ ላመንሽው ለመሰከርሽ ለአንዱ አምላክ ብቻ መስገድን ትጀምራለሽ ማለት ነው። ታችን ሪሪሪ እሺ፣ ጀሚላ ጓደኛ ብላኛለች። እነዛ ማለት ነው ይፈለጉት። ጀሚላ ማለት ቆንጆ ማለት ነው።

እሺ የሆነ ጥያቄ ግን ሊጠይቅህ ነበረ፣ ከልጅቱ ጋር እያወረክ ሰማውን። ለምሳሌ አምላክ አይታይም፣ በቅማያት አንፈልግም ብላችሁ ነው የምታምኑ እናንተ? አንፈልግም ሳይሆን አሁን ፍጡር ስለሆነ ባህሪው አይደለም። ምን መሰለሽ፣ አሁን እኛ የማናይበት ምክንያት ላስረዳሽ። እርሱ ፈጣሪ ነው አይደለ? ደግሞ ፍጡር ነው ማድረግ እኛ ዘለዓለማዊ ማንነት የለንም አላቂ ማንነት ሟች ማንነት ነው ያለን አይደለ። እርሱ ግን ዘለዓለማዊ የማይሞት ማንነት ነው ያለው አይደለም። እንደዚህ እስከሆነ ድረስ ያንን ዘለዓለማዊ የሆነን አምላክ ጊዜያዊ የሆነ አካል ማየት አይችልም። ዛሬ ቢገለጥልን ለእኛ እንጠፋለን። ለዚህ ነው ነገ ግን፣ ወደ ገነት በምንገባ ጊዜ ትንሣኤ ቀን የማይሞትና ዘለዓለማዊ ማንነት ያላብሰናል። የዛኔ ዘለዓለማዊ የሆነው ማንነቱን እንድናይ ያስችለናል፣ እናየዋለን። ቃል በቃል በቁርኣን ላይ ገብቶልናል።

የተጀላ ለና ረቡና የውም ልቅያመ ክን የትንሳያዋ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል፣ አሉ። ለምንድነው ፈገግ ማለቱ ያስፈለገው? ለአነሁ ረዲዐን አልሙዕሚኒን ከአማኞች ስራቸውን ወዶላቸዋልና፣ ተቆጥቶባቸው አይመጣም። ፈገግ ብሎ ይገለጥላቸዋልም አሉ። እናየዋለን። ይህ ነው። እንደ መጽሐፍ ቅዱስም እንድታውቂው ያክል ልጨምርልሽ፣ አምላክ አይታይም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር ጥ 16 ላይ። አንድም ሰው እንኳን ያየው የለም ይላል። ሊያየውም አይቻ ነው። ማንም ሊቀርበው በማይችል ብርሃን ይኖራል አይሞትም። መምህርሱ እያለ ይናገራል። ላሳይስ ትፈልጊያለሽ? ከላስ አልፈልግም። ሻሃዳ መያዝ ነው የምፈልገው። እኔ እኮ ተምር አለ ሁሉም ነገር አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢላላህ ይ ዘላ ሽዱ ና አና ሙሐመደን ሙሐመደን ረሱሉላ ረሱሉላ ማሻላ ተክቢር ማሻላ። ይች ልጅ ብዙ ጊዜ ስትከታተል ነበር፣ ስትጠይቅም ነበር። ዛሬ በአላ ጋድ ወደ እስላም መጣለች። ስለአላ ስኪ አይገባ አሁን ያልሹ ቃል እስ ስሰብ ደናብር ስተረጉምላቸው

እሺ ደስ የሚልሽ የሙስሊም ስም አለ ወይስ፣ እኛ እናውጣልሽ? አዎ አለኝ። ማን ያኒ አንድ ስም ይወዳስ ማለት፣ ዘቢባ ዘቢባ። ማሻአላህ። ከዚህ በኋላ ስምሽ ዘቢባ ነው ማለት ነው። ጓደኞች አሉ ታር ሙስሊም ጓደኞች? አዎ አለችኝ። አንድት ግን በስልክ ነው የምናወራው። በቃ ችግር የለም። ስለ ሶላት አሰጋገድ፣ ስለ ውዱእ አደራረግ አስተብሪኝ ባያት ታስተምርሻለች በጣም ቀላል ነው ዛህራን ታውቂያታለሽ አይደል እዚህ እየገባች